ሲጀመር አንተ ሄርሜላን አስረግዛታል እየተባለ አይደል ወይ ምን ታደርጋለህ ከ ሶሊ ጋር ሄርሜላ ምን ታደርጋለች ከሶሊ ጋር ባለፈው እለታ ሶሊ ሄርሜላ ጋር ለምን ሄድክ ብላ ስለተናገረች ይሄን ነገር ልታደርጋት ቢሆንስ የፈለገቻት አንተ ምንም አይፈጠርም ሄርሜላ ምንም አታደርግም ሶሊ ላይ አንድ ነገር ቢፈጠር አራት ቦታ ነው በጥይት በበሳሳቢ ያለው ነገር ትነገረኝ። በቃ አንተ ፀብ እንዲፈጠር ነው እንዲህ የምትፈልገው። እኔ ምንም አውቀው ሶሊ ሄርሜላ ጋር ብትሄድ፣ ይኸውልህ እንዲህ እሰቅልሃለሁ። ባለፈው ያደርገውን አሁን ደግም እልሃለሁ። ሲጀመር አንድ ነገር ልንገርህ ለአንተ። ቆይ ሲጀመር አንተ ከሄርሜላ ጋር ከሄርሜላ ጋር አስረግዘሀታል እየተባለ አይደል? እንዲህ ሶሊ ሄርሜላ ጋር ትሄዳለች ወይስ ሶሊ የሆነ ነገር ልታረጋት ነው ሄርሜላ? ይሄን ነገር ምንም ዐይነት ምክንያት የለም። ስለዚህ ጠዋት መጣችሁ ላይብረሪ ምንም ምንም የሄደችበት ምክንያት የለም። ቀጥታ ልትሄድ የምትችለው አቤልና አቤል ጋ ነው። አሁን እሷና እሱ የሚገናኙበትን ቦታ ያለበትን ቦታ አሳየኝ እንደ ጓደኛ። ወይ አቤልን አገናኝ። ይኸውልህ መሱዬ እኔ ምን መሰለህ ነው እኔና አቤል በሀሳብ ነው እንጂ የምንጋጨው። የሆነ ነገር የሆነ ነገር አለው እኔ የሱ ያለችበትን ቦታ ባቀኔ ያንተ እንደብቄ ምን ማገኘው ነገር ይኖራል? በያስብለ ታስባለህ። እሱ ጋር ነው የምትሄደው። እሱ ልጁ ደሞ አሁን ላይ ያለበት ሶሊያና የት እንደገባች አንተ እንደማታቀው ሁሉ እኔ አቤል የት እንደገባ ይሄ ልጅ ሄርሜላህን አስረግዘሃል እየተባለ ነው ያለው ያ ነገር እየረበሸው ነው ያለው ይሄ ልጅ ያስረገዛ ተማስረከ ካስረገዛ ያስረገዛ በቃ ሽማግሌ መልአክ ነው አለ ካ አይደለ ይሄ ልጅ እንደገና ደግሞ የሆነ ከሩታ ጋር አንዳንድ የማይባባሉ ነገሮችን እየተባባለ እዚች ጋር በእልህ እላፊ ነገሮችን እየተናገረ ልጁ ስሜታ ይሆናል አዩ የልጁ ህይወት እኮ በዚህ ሰዓት በቃ ተበቶ የለችም እኮ እሺ ምንድነው መደረግ ያለበት እሱ ሁሉም ህይወት ላይ ጣልቃ የገባ እንዴት ነው እስከመቼ ሶሊን እንደዚህ እያደረገ እዛም እንደዚህ ተቆነ እንደዚህ ጭራሽ የኔ የሶሊ ነገር እንትን ሳይል ሌላ አስረግዟል ምናምን። እኔ እሱ ብቻ ነገር ማድረጋችን ምንም አይነት መፍትሄ የሚፈጥረው ነገር የለም። ግን አንተም በተቻለ መጠን እኔም በተቻለ መጠን ልናረግ የሚገባውን ነገር ማድረግ አለብን። ይሄ ልጅ ከጓደኛው ከብሩ ጋብሩ ብዙ ነገር ሲፈታ የነበረው ከሱ ጋም ተጣልቷል። ልጇን ጤነኛ ነው ብለህ ታስባለህ አንተ? እሱ ጤነኛ ቢሆን እንደዚህ ጤነኛ ነው እኮ ጤነኛ ባለመሆኑ ነው አይደል? ይሄ ነገር እየተፈጠረ ያለው አንተ ደግሞ በዚህ ያህል እሱን ለመምታት ወይ ጉዳት ለማድረስ አቤት ላይ ብዙ ነገር አውቃለሁ። በቃ አንተ እየተሰማ ያለው ስሜት እኔ ምህቴ ላይ ይሄ ነገር ደርሶ ቢሆን ካንተ በላይ ሊሆን እንደምችል አውቃለሁ። ገብቷል? አሁን በቃ ያሳየኝ ብቻ አቤልን በምታመጣው መንገድ አምጠው እዚህ ጋር እዩ። ታውቀዋለህ፣ አብርሃም ጋር እንሄዳለን። ካስፈለገም አብርሃም ጋር ሄደን አብርሃም ከደወለለት ወይ የሆነ ነገር ካለ እሱ እንዲነግረን ማድረግ እንችላለን። ገብቷል እኔ አብርሃምን አድራሻ አቤልን እሱ ይወልደዋል ብለህ ምናልባት አብርሃምን ከሰማው ያኔ ቅድም ከአብርሃም ጋር ነበርኩኝ። ስለአቤል እያወራህ ነበር። እሺ ምን ጨነቀኝ እኮ እኔ እኮ ማስረዳት ባለብህ መልኩ በኔ ግን ወደ መፍትሄው እንግባ። ነው ማለት አውርቻው ያለውን እየመጣ እንደሆነ እኮ ነግሮኛል። ግን አንተ ዝጭ ጋር ተረጋግተ ነገሮች ማረጋጋት ማትችል ከሆነ እሱም ሲመጣ እዚች ጋር ሌላ ረብሻ ነው የሚፈጠረው። ገብቷል። ስለዚህ እየመጣ ነው። ኤክሶም አንተም ተረጋጋ። አንተ ነገሮችን ታባብስብኝ። ምክንያቱም ትላንትና ከኤክሶ ጋር እዛ የማይሆን ነገር ተነጋግረን የተለያየ ነው። አንተ ከመጣ በኋላ እንደገና እዚህ ጋር ሌላ ረብሻ አንፈጥር። ከሆነ ሁለታችንም ነው እንትን የምንለው። አንተ ከተረጋጋ ምን ላድርግ። አቤል አቤል የሚመጣበት መንገድ እኔ አመቻችቻለሁ። ገብቷል አንተ ብቻ ተረጋጋ። አሁን ምንም መረበሽ የለብህም። እኔ በምደውለው ደውያለሁ። ገብቷል ቀደም ይመጣ ከሆነ እራሱ አቤል ይመጣል። እናወራለን። አቤል በነገራችን ላይ እናንተ የሆነ ነገራቶች እኔ ሲሰሩ ጋር ደውያለሁ አብርሽ ጋር ደው ያለው አብርሽ የሲስተሩን እንትን ብሎኝ፣ ሲስተሩ ጋር ደውዬላታለሁ ያለውን ነገር ነግራኛለች። ልጁ እየተረጋጋ እንዳልሆነና ምናልባትም ልታገኘው ከቻለች እኛ ያለንበት ቦታ ነግራው እዚህ እንድትመጣ አድርጋለሁ። እዚህ እዚህ ጋር ላይ ካገኘሽው እንዲመጣ ንገሪው፣ በጣም አስፈላጊ ነገር ነው ምናምን ብዬ እነግራታለሁ። ግን ይህንን ነገር ደግሞ እናንተ ሁለታችሁ ተረጋግታችሁ ከሱ ጋር ማውራት ማትችሉ ከሆነ ሌላ አምባጓሮ የምትፈጥሩ ከሆነ ታውቃላችሁ። አሁን ትንሽ ነገር የውላችሁ ተፈልጎ ነው እስር ቤት እየተገባ ያለው። በቃ ምን እንዳለ ታውቃለህ? አሁን ይሄ ጉዳይ ማለት ነው፣ እኔ አቤል አሳዝኑኝ ምናምን በቃ ልክ እንደ ድሮው የውስጤን አውጥቼ ያሳየሁበት ቀን አለ። ባለፈው የተፈጠረውን ነገር አይታላረን ሚለሱ ክፋት እና ቂም እንደሌለኝ ያን ሁሉ ነገር አሳይቼዋለሁ። ለዛን ቀን ግን በነጋታው መልሶ ደግሞ ያደረገውን ነገር ስታይ አቤል ይድሩ አንተ ጥፋት ነው። በቃ በተለያየ ባንዴ ይዛለ ማደን አልነበረብህም። በነጋቱ ያደርገውን ነገር አይተል እና አቤል ከእንግዲህ በኋላ ኖርማል አይምሮ አለ ብዬ የምቀበለው አይነት ሰው አይደለም። እና ከሰማኝ ማለት ነው ዛሬ ሶሊን የተለያየ ቦታ ቤትም አልመጣችም። እንደዚህ ከቤት ኮቪት አታውቅም። ትምህርት ቤት የሚሄጃለሁ አሁን ከዛ ነው የምመጣው። ስደውልልኝ ሁሉም ቦታ የሄጃለሁ ሶሊ አልመጣችም። እና ልትሄድና ልትሄድ የምትችለው እሱ ከጠራት ብቻ ነው። ስለዚህ ጥራውና አቤልን እቺ ልጅን ማያገኝበትን ነገር እንዲያደርግ ነው ፈልገው። አሊያም ግን እኔና እሱ እስከ መጨረሻው ጓደኛዬ ስለሆነ ነው እስከ ዛሬ የሚታገስኩት። ሌላ ሰው ቢሆን ይህን ነገር ልታገስም ልሳማም አልችልም። እንደ ጓደኛ ሶስታችን ጓደኛሞች ነበርና ይህን ነገር እንድታስቆምልኝ እፈልጋለሁ በቃ። እንደዛ ከሆነ ደግሞ እናንተ እዚህ ጋር ሁለታችሁም አምባጓሮ መፍጠር የለባችሁም። ያለውን ነገር በመረዳዳት ባለንበት መልኩ እንረዳዳለን። ገብቷችኋል? ከዚህ ደግሞ ያለፈ ነገር ከሆነ ሌላም ሰው መግባት ካለበት እዚህ ጉዳይ ላይ ማንም ሰው ሊገባቸው፣ በቃ ቤተሰብ እኮ ያለው ነገር ጥሩ ስላልሆነ ይህ መስመር መቆም አለበት። ገብቷል። አንድ ሰው ከአራት ሰው ጋር የሚጣላ ከሆነ የጤነኝነት አይደለም፣ ገብቷል። ስለዚህ ሁሉም ነገር እየሄደ ስላልሆነ በትክክል አሁን ያለውን ነገር ብቻ ስመጣ እኔ ሊመጣ ይችላል። ይኸውላችሁ መቶ ፐርሰንት ባልሆንም አቤላ ሊመጣ ይችላል። የሚመጣው ደግሞ ለሲስተሩ ደውዬ ብዙ ነገር ነግሬያት አለው፣ ማስተካከል ያለበት ነገር አለ። ይህ ልጅ ብዙ ብዙ ነገር ነግሬያት አለው። እሷ ደግሞ ይህን ነገር ምናልባት አክስቱ ጋር ሄዶ ከሆነ ወይ ፋሚሊ ጋር ሆኖ ከሆነ ይህንን ነገር አስረድተው እሱ ነገሮቹን ከተቀበለ መምጣት የሚችልበት ሁኔታ አለ። ከመጣ በኋላ ግን ሌላ ረብሻ አልፈልግም። ምክንያቱም ስማኝ፣ ከዚህ በኋላ እሱ ላይ መለፋው ነገር የለም። በቃ እኔ እኔ ደግሞ ሲስተሩን አደራ ምንም ነገር እኔ ላገኘው እችላለሁ። ግን እዛ የሚፈጠር ብዙ ነገሮች ሊኖሩ ስለሚችል አደራ ብላ ስላለችኝ እኔ እሷን ማስከፋት አልፈልግም ገብቷል ምክንያቱም እኔን ብሎ በእኔን አምናኝ ነው እሱ ሊመጣ የሚችለው ገብቷል ፈልጌ ምልከውም አንተና ምን ይሄ ነው ምን ብላኛለች ግን እስከዛሬ ምንም አላደረኩትም እንደዛ ከሆነ የሚመጣበት መንገድ ሊኖር ይችላል ግን ስሜቴ እንደሆነና ሌላ ነገር ውስጥ እንድገባ ያደረገኝ ነው አይሆንም እኮ ከባድ ነገር ነው ቀን ሙሉ ጭንቀት አለ እዛ ቤት ላይ ያለው አሁን ቢሰሙም እንደሚፈጠር አስበው አዩ እንዴ ይጨንቃል እኮ ስታስበው እኔ የሚመጣበትን መንገድ ብቻ ፍጠር አንተ እኮ ተረጋጋ። በቃ ዋሽቻችኋለሁ፣ እኔም የዋሸኋችሁ ነገር አለ። እኔ እዚች ጋር ሌላ አመሳፈን ታደዋወልህ ማይሆን ነገር ነበር። ድምጽህ ለሌላ ለጸብ ላምባጓሮ ነበረ እየፈለከ የመሰለኝ። ስለዚህ እኔ እንደነገርኳችሁ ነው። ሲስተሩ ጋር ደውዬ ያለበትን ነገር እንትን ብያለሁ፣ ሁሉ ነገር አጣርቻለሁ። ግን እንዲመጣ አድርጌያለሁ። አሁን ተረጋጋችሁ፣ እየመጣ ነው። እንዲመጣ አድርጌያለሁ ስንትን ስላልኳችሁ ምናምን በቃ ሶሪ። ምክንያቱም ጸብ ስለማልፈልግ ነው። እናንተንም የሆነ እንትን ትላላችሁ። እየመጣ ነው እሱ። ያው ሶሊኑ አዩ እኔ ምንም ከእሱ ጋር ሌላ ስለ ተግባባን፣ ስለዚህ ምንም የተለየ ነገር እንድትፈጥሩ አይደለም። በቃ እዚህ ጋር ቁም ነገር ነው። ሶሊያን ያለችበት ምታክ ከሆነ ንገራቸው። ቤተሰብ ተጨንቋል፣ ብዙ ነገር እየተፈጠረ ነው ያለው። ገብቷል። አንተ ብትጠፋ ቤተሰቦች በሙሉ እንደሚረበሹና እንደሚጨነቁ ሁሉ ይቺ ልጅ ቤተሰቦቿ ይኸው ሰፈር እየበጠበጡ ነው፣ የገባችበት አይታወቅም። ይሄ ነገር ዞሮ ዞሮ አንተ ጋር ከመጣ ሌላ ረብሻ ውስጥ ነው የሚፈጠረው። እዩ፣ ምን ሆነ ነው? እኔ አኪቤት ነበር እኮ እኔ ራሴ አሞኝ ማለት ነው። ሶሊያና ጋር ደውዬላት ነበር፣ ግን ስልኩ አይሰራም? ከኔ ጋር አይደለችም ያለውን ነገር። አይ እንደዚህ ሳይሆን ይውል፣ ሶሊያና ከአንተ ውጭ የትም እንደማትሄድ ነው እየነገሩኝ ያሉት። እንዴ ምን ሆነ ነው? እዩ፣ ስንት የሴት ጓደኛ የላትም? የለም ፈልገናል፣ ሁሉም ጋር ፈልገናል፣ የለችም። መሳፍንት፣ አንተ ነው የምታውቀው፣ ተናገር። እንዴ እኔ ምንም አቀው ነገር የለም እዩ፣ የምሬ ነው። ምታይ ነገራቸው ያለውን ነገር እኔ፣ አቤል ይኸውልህ፣ ብዙ ነገሮችን አንተ እንትን እያልክ ነው። እኔ ጓደኛሽ እንድሽፋፍን አይደለም። አቤል እስከዛሬ በግልጽ ነው ያለው ነገር፣ ግልጽ ቤተሰብ፣ ቤተሰብም በዚህ ጉዳይ ያልገባው ያልገባውና፣ አሁን ቤተሰብም እየገባበት ነው። ስለዚህ ማለት ነው ሶሊ እንደዚህ ትምህርቷን ጥላ ወይ የሆነ ነገር ሆና ሌላ ቦታ ልትሄድ ትችላለች። እዩ ይላውን እኔ አሁን ያለው ነገር እኔ መልሱ የሚያስጠላ መልስ ነው። አክብሬ ነው ጓደኛ ስለሆነ አክብሬ ነው። ሶሊን አክብሬ ነው። ወደ ላይ እየወጣ ነው። እኔ ምንም ነገር የለም። የምሬ ነው። ከነገሩ ከሰሙ ተረጋጋ፣ በእግዚአብሔር ስንት ነገር ለምኘ ነው አይደል? ያስመጣው። ተረጋጋው። አይደል ሌላ ሶሊያና ሌላ ቦታ ከጓደኞቿ ጋር ጊዜ ካሳለፈ ጀመር ሶሊያና አንተ ጋር ነው ያለችው። አንተ ስንት እሺ በል አንተም፣ የምታውቅበት ነገር ካለ ተናገር። ይሁን፣ ለኔ ቀን ሙሉ ሐኪም ቤት ነው ያልኩት። ስለ ሶሊ ነበር ተነጋገሩ። እንደዚህ ያለውን ነገር መነጋገር ያለባችሁ ነገር መነጋገር ነው እንጂ ወደ ጻፍ ምንም አትጋብዙ። ሄርሜላ ሶሊን እፈልጋታለሁ ብላኝ ነበረ። ገብቷል ለምሬ ፈለገቻት። እኔ እሱ ነው ለምሬ ፈለገቻት። ምንም ማቀው ነገር የለም ግን እፈልጋለሁ ስላለች። ሄርሜላና ሶሊ ምን የሚያገናኛቸው ነገር አለ? እኔ ምንም አቀው ነገር የለም እያልኩ እኮ ነው። እዩ እንዴ እኮ ሄርሜላ ለምን ለሶሊ ሶሊን እፈልጋት ትችላለች? ምናልባት ሴት እና ሴት አይደሉ እንዴ? ለምን አይተዋወቁም? አረ አይታወቁም ማለት ለምን ልትፈልጋ ትችላለች? እሱ የኔ ጓደኛ ስለሆነች ሊሆን ይችላል፣ አይታወቅ። ሲጀመር አንተ ራስህ ሄርሜላ ሶሊ ልፈልግ በምችልበት ምክንያት ምን አለ ብለህ ስልኳን ምናም የምትለው እሺ፣ አሁን ከሄርሜላ ጋር ነች? ነው ያለችበትን ቦታ ነገር። እኔ ምንም ማቀው ነገር የለም። ቆይ ሶሊያና በራሷ ጉዳይ ሌላ ቦታ ከሄደች እኔ ጋ ነው የምመጡት። ቀን ሙሉ እንዴት ነው ሌላ ቦታ የምትሄደው? ሌላ ጓደኛ የላትም? አትጩ! ስትጩ አለ እንዴ በስነ ስርዓት እያናገርኩህ ያለው አሁንም፣ ትክክለኛው ነው አይደለ? ይኸው እያየሁ ነው አይደለ? በስነ ስርዓት ቀስ ብላለች። በቃ እሷ ጋር ጊዜ በምንም ታምር ሶሊን ልትፈልጋት አትችልም። እኔ ላይብራሪ ወይ የሆነ ቦታ ወይ ጓደኛ ብቻ አቤል በቀና ያሳየኝ ነው። አንተ ጓደኛህን ተናገረው በእናትህ፣ የት ነው የማገኘው? በእግዚአብሔር አንዴ ተረጋጉ። ሲጀመር እኔ አንድ ነገር ልንገር ለአንተ። ቆይ በእግዚአብሔር መጽሐፍ እንትን አለቅሽ። አንተ ከሄርሜላ ጋር ከሄርሜላ ጋር አስረግዝሀታል እየተባለ አይደል እንዴ? እንዴት ሶሊ ሄርሜላ ጋር ትሄዳለች ወይስ ሶሊ የሆነ ነገር ልታረጋት ነው ሄርሜላ አውቀው ነገር የለም። ሶሊያና ደውዬላታለሁ፣ በእርግጥ ስልክ አይሰራም እና እኔ ምን ማድረግ አለብኝ? ሶሊያና ከጠፋች ወይ ሌላ ቦታ ከሆነች በእኔ ነው እንደ

ሶሊ ጋር ሄርሜላ ምን ታደርጋለች? ከሶሊ ጋር ባለፈው እለት ሶሊ ሄርሜላ ጋር ለምን ሄድክ ብላ ስለተናገረች ነገር ልታደርጋት ቢሆን፣ አንተ ምንም አይፈጠርም። ሄርሜላ ምንም ሶሊ ላይ አንድ ነገር ቢፈጠር አራት ቦታ ነው በጥይት ሄርሜላ ጋር ብትሄድ

ለምን ነው የምወስደው? ፈልጋት ነበር አልኩኝ። እሷ ጋር እኮ ሆነች ማጋ ላትሆንም ስለ ሶሊያና ነው እየተጨነቀ ነው ነው አንተ ምን ሆነህ ነው ጥልጥል ብቻ የምታስበው ምን ሆነህ ነው እኔ ስለ ሶሊያና እዛ ላይ ነው እግርን ነው በጥይት

አርዳሉ እንዲሰቅላሉ በጣም ታርዳ አይደል እንዴ? እስኪ ሻውን ሰማኛ፣ ቤት እዚህ ገና ነው። የሁሉ ነገር እንዳይፈጠር ብዬ ነው። በስነ ስርዓት ሳወራ ነበር ወይ እስኪ ሶሊ በጠፋሽ ቁጥር እኔ ጋር ለምንድን ነው የምመጣው? አንተ ስለምትጠራት አንተ ስለምትጠራት። እንዴ ምን ሆነ ነው? ሁሌ እኔ ስለጠራሁት ብቻ ትመጣለች ማለት ነው? እሷ ህፃን ልጅ ነች። ህፃን ልጅ አይደለችም። ጥሩ ነገር እንድትሆን ስለምትፈልግ በቃ። እኔ ደግሞ ለእሷ መጥፎ ሰው አይደለም። ከምንም አንተ አታገናኛችሁም ይኸውልህ እኔ አገሬ አይቻችሁ አይደለም፣ እስካሁን ከፈለገቻት በአንተ አይደለም፣ እኔ ጋር ትደውል። ሶሊን ሄርሜላ ከፈለገቻት እኔ ጋር ትደውል። አንተ የሚያስጨንቅህ ስለ ሶሊ ሳይሆን ስለ ሄርሜላ፣ ይሄንን የተረዳሁት ስለ ሄርሜላ አስጨንቆኝ ወይስ ሌላ ነገር አለ? በማገኛት ነገር እኔ አገኛታለሁ። ገብቶሃል? በማገኛት ነገር አግኝቻት ከበኋላ ሶሊ ግን ነው የሚሆነው ያለችበት አንተ ምንም የሚለወጥ ነገር የለም ይኸውልህ ሶሊያና ምንም ነገር የለም ወይ እኔ ኮኒ ጋር አለችም። ሰው በቃ ያለውን ነገር የሆነ የምደውልበትን ቦታ ደውለ። በቃ ከአሁን በኋላ ይሄን ነገር መፍታት ካለብን መፍታት ነው። ገብቷል። በቃ እኔ ያለ የጠራው ና ሄርሜላን ማግኘት ካለብን ሄርሜላን በቃ ሄርሜላን እናውራትን ያለውን ነገር